በጣም ያስጠላ ነገር አለ። ፋይት መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው። ባይ ዘ ዌይ እንደምትመለከቱት ማገባ አይመስለኝም። አጎት አንድ ላይ መኖር አልፈልግም። አሁንም ይሄ ነው አቋሚ። ግን ልጅ እንዲኖረ ይፈልጋለሁ። ልጅ ነው የምፈልገው። ወንድን የሚፈለገው ሴቷም የምትፈለገው ለማህፀኗ እና ለዘሩ ነው ብቻ እንደማለት ነው። ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም። ሰላም፣ እንዴት ናችሁ? ጻድቃነኝ ከኤማ ሚዲያ። ዛሬ ደግሞ በሌላ አጀንዳ ወይም በሌላ ጉዳይ ተገናኝተናል። የዛሬውን ጉዳይ ከመጀመሪ በፊት ከይቅርታ ጋር 18 ዓመት ያልሞላችሁ ልጆች ከኦንላይን እንድትወጡ ወይም ደግሞ ይህን ቪዲዮ እንዳትመለከቱ ጥሪ ያቀርባለሁ። ወይም ደግሞ ቤተሰብ ይህንን ቪዲዮ 18 ዓመት ያልሞላቸው ልጆች አካባቢ እንዳትከፍቱ ምክንያቱም ትንሽ የዛሬው ቪዲዮ ሀሳቡም ጠጠር ያለች ነች። በዛ ላይ ደግሞ አከራካሪ ነው። ትንሽ አወዛጋቢ እይታ ስላለው ማለት ነው። ሙሉ በሙሉ እዚህ ላይ እዚህ ቪዲዮ ላይ የማቀርበው ሀሳብ የኔ ነው። የግል ሀሳቤን ነው የማቀርበው። ወቀሳም ነቀፌታም አድናቆትም ስላለኝ ይሄ ሙሉ በሙሉ የራሴ አስተሳሰብ ነው። ግን መረጃዎችን ከተለያየ ቦታ ሰብሰብ ለማድረግ ሞክሬያለሁ። እንደገና ደግሞ በሀሳብ ደረጃ ከተለያየ ቪዲዮዎችም ለመውሰድ ሞክሬያለሁ። ምክንያቱም ይህን ሀሳብ ከአንድ ዓመት በፊት ትንሽ እንደመራገብ ብሎ ነበር። አሁን ደግሞ ከረር ብሎ መጥቷል። እስፔሻሊ ደግሞ በቲክቶኩ መንደር ላይ የተራገበ ያለ ጉዳይ ስለሆነ ማለት ነው እስኪ መጀመሪያ አንድ ሁለት ቪዲዮ ላሳያችሁና ከዛ ቪዲዮ ተነስተን ወደ ዋናው ጉዳያችን እንገባለን። ትዳር አላስብም ትዳር አላስብም፣ ነጻነቴ ነው። ልጅ ነው የምፈልገው። ይሄ ችንግል ማማ ሆኜ ልጅ ማሳደግ እፈልጋለሁ። ጌሎ ምናምንበ አጎቶ አንድ ላይ መኖር አልፈልግም። አሁንም ይሄ ነው አቋሚ፣ ግን ልጅ እንዲኖረኝ ይፈልጋለሁ ብንጋባም ተፈራርመን ብንጋባም አንድ ላይ አንኖርም ነው ሀሳቤ ግን ያለው እንጂ ለወደፊቱ እኔ አሁንም ይሄ ነው አቋሜ። ምንም በድንገት ያወራሁት አይደለም። ውስጤ የነበረ ነው ነገሩና በጣም ለየት ለየት ያሉ አስተያየቶችም ከሃይማኖት መሪዎችም ከትልልቅ ሰዎችም በጣም እንዴት ብዬ ድንገረ አንዳንዶቹ ሚዲያ ይከታተላሉ እንደ ብዬ እስክደነግጥ ድረስ ነው እና እንደዛ እንደዛ ብዙ ምክር ብዙ ወቀሳ፣ አንዳንድ ደግሞ ብዙ ማበረታቻ፣ ጥሩ ነው። ግሽበት እኛም ያው አብዛኛዎቹ፣ አንዳንዶች ያው እንግዲህ ትዳር ላይ ሆኖ ያልተመቻቸው ምናምን ሰዎች ይኖራሉ እና መቃሀል ይሄ በጣም የውስጣችን የተናገርሽው ምናም ምናምን ነገር ያሉኝም በጣም ብዙ አሉ እና የሁዱንም ሀሳብ ሰምቼ እንግዲህ በራሴ ሀሳብ ላይ ጸንቼ እያለሁ እኛ አሁንም ድረስ እንግዲህ ከዚህ ሀሳብ በመነሳት ፕሮግራማችንን እንጀምራለን። እንደሰማችኋት አሊማ ያው በሙዚቃው በአርቱ ዙሪያ ያው ድምጻዊት ነች። በጣም እናደንቃት። ብዙ ሙዚቀኞችም ያው ለብዙ ሙዚቀኞችም ጥሩ ተምሳሌት የሆነች ነች። እንዲሁም ደግሞ እኔ በጣም በልጅነት ትዝ ይለኛል ይህ ሙዚቃ ታስታውስ የልጅነታችን ማስታወሻ ስለሆነ ብዬ ነው። ይህ አበባይ በጣም ትዝ የሚለኝ ህፃኑነን ብዙዎቻችን የሰማነ ነው። አዲስ ዓመት በመጣ ቁጥር የእሷ ሙዚቃ ያው ከሌሎች ሙዚቃዎች ጋር ይከፈትና ኢቢሲ ላይ በብዛት የማይቀር ነበር። እንግዲህ የእሷን ፈለግ እየተከተለ የመጣ ሰው ምንድን ነው መጨረሻው? ይሄ ይሆናል ማለት ነው። እቺን ሀሳብ የዛሬ ዓመት ነበር የተነሳችው። ቬሮኒካም እንዲህ ብላ ነበር። እንደምትመለከቱት ማገባ ይመስለኝ። ኦኬ እንግዲህ እነዚህ ሀሳቦች ትንሽ አከራካሪ ናቸው። አሁን ነገሮች ከርር ብሎ ወደ ወዳልሆነ መንገድ እየመሩ ይመስለኛል። እስኪ ይህም ቪዲዮ ደግሞ እንየውና አንድ ላይ ከዚህ የተወሰነ ሀሳባችንን ጠንከር እናደርገዋለን። ሰው ወደ ጓደኝነት ህይወት እንዴት ይገባል ሲባል ለልጅ ብሎ ነው። አሁን ቀላል የማይባል እና አብዛኛው ሰው በማህበራዊ ሚዲያዎች እንኳን ወጥተው እኔ ጋብቻ አልፈልግም ልጅ ብቻ ነው የምፈልገው የሚሉ ሰዎች በርክተዋለሁ። ልጁን ያለ ጋብቻ ማሳደግን ምርጫቸው ያደረጉ የእናት ፍቅርን ብቻ ወይ የአባትን ፍቅር ብቻ በመስጠት ልጁን ማደግ ይችላል። ምን ይጎልበታል? እኔ አባትም እናትም ሆኜ ያሳድገዋለሁ ብሎም ይመጡ አሉ። ሰው እናቱ ወይ አባቱ አርፈውበት የተረፈው ሰው እንደ አባትም እንደ እናትም አሳደግኩት ቢል ምርጫ የሌለው ነገር ስለሆነ ያንን በማድረጉ ቢያንስ ሊመሰገን ያሳደገውንም ሰው እያስታወሰ ያ ሰው እኔ እናቴ እኔ አባቴ እንደ እናትም እንደ አባትም እንደ አባትም እንደ እናትም ማሳደገ ሊል ይችላል ነገር ግን የጓደኝነት ህይወቱን ብቻ የሚፈልጉት ለልጅ ነው ማለት ወንድን የሚፈለገው ሴቷን የምትፈለገው ለማሕፀኗና ለዘሩ ነው ብቻ እንደማለት ነው። ሌላውን ልጁ የሚያስፈልገውን ፍቅር እኔ ብቻ ልሰጠው እችላለሁ ብሎ የሚነገር የሚወራ ነገርም አሁን እየበረከተ ስለመጣ ይሄም ሰው ወደ ጓደኝነት ህይወት ላይገባበትና እንዳይገባበት የሚመከር ነው። አራተኛው በዝሙት ከመፈተን ብሎ ሰው ሊገባ ይችላል። አንድ ሴት ብቻ ይዤ ወይ አንድ ወንድ ይዤ ከእነሱ ጋር ዝም ብዬ በቃ እንደው ትንፍስ እያልኩኝ ብኖር ይሻለኛል እንጂ ምን መዟዟር አስፈለገኝ ብሎ ማለት ነው። ይህንንም ስንሰማው ጥሩ ይመስላል። ከዝሙት ለመፈተን ተብሎ የሚጀመር የጋብቻ ህይወት ሊኖር ይችላል እንጂ ከዝሙት ለመፈተን ተብሎ የጓደኝነት ህይወት ተመስርቶ ከዛ በኋላ በጓደኝነት ህይወት ውስጥ ብቻ ያቺን ስጋዊ የሆነዋን ግንኙነት ብቻ እየፈለጉ መኖርም ያልተገባ ነው። እንግዲህ ሀሳቡን ሰምታችሁታል። ታንኪው ወንድማችን ያው በጥቂቱም ቢሆን አብራርቶታል። ያልተፈለገ ወይም ያልሆነ አስተሳሰብን ከአይምሯችን ላይ እንድናወጣ ብዬ ነው። ምክንያቱም ከኋላችን የሚከተሉ በጣም ጨቅላ ህጻናት ስላሉ ማለት ነው። ለነዛ ህጻናት ምንድን ነው የምናስተላልፈው? አባቶቻችን ቤተሰቦቻችን ምንድን ነው ለእኛ ያወረሱን? ምንድን ነው ይዘን የመጣ ነው? በቅዱስ ቁራንም በመጽሐፍ ቅዱስም የተጻፈው ነገር ምንድን ነው? ያው እኔ ቤተሰብን ያፈርሳል የሚል አስተሳሰብ ውስጥ ስላለው ነው እንዲህ አይነት ነገር ከበዛ፣ እንዲህ አይነት አስተሳሰብ ከበዛ ቤተሰብን ያፈርሳል ትውልድን ባልሆነ መንገድ የሚመራ ነው ብዬ አሳሰባለች። በአስራ ስምንት አርባ ስምንት እንደ አውሮፓውያን አቆጣጠር በእንግሊዝ ውስጥ የተጀመረ አንድ እንቅስቃሴ ነበረ። እሱም የፌሚኒዝም አሳሰብ ማለት ነው። ይሄ የፌሚኒዝም እንቅስቃሴ ነገሮቹን በተለያየ መንገድ ሄደው ኤልዛቤት ኬዲ ስቴንተን የተባለች ያው ከእንቅስቃሴው መሀል የነበረች አንዲት ሴት ያንን እንቅስቃሴ የሚደግፍ ወይም ደግሞ ያንን እንቅስቃሴ የሚያበረታታ ዊሜንስ ባይብል ብላ አንድ መጽሐፍ ጽፋ ነበር። እንግዲህ ያ መጽሐፍ እኛ የምናውቀው መጽሐፍ ቅዱስ ሴትን የበታች አድርጎ የሚያስብ ወይም ደግሞ ሴትን የሚያዋርድ በሴት መጠቀሚያ ሴት ልጅ መጠቀሚያ እንደሆነች የሚያሳይ መጽሐፍ ቅዱስ ነው ብላ ያንን ትታው ውሜንስ ባይብልን ጽፋው ነበር። አሁንም ያለው እንቅስቃሴ ደግሞ በ1848 የነበረውን እንቅስቃሴ የሚመስል አይነት እንቅስቃሴ ነው። አስፈሪ ነው፣ ምክንያቱም ከጀርባው ብዙ ነገሮችን ይዟል። እነዛን ነገሮች እናንተ ፈልጋችሁ ቼክ አድርጉት። ለምሳሌ ይሄ ዊሜንስ ባይብል ያልኩትን ጎግል ላይ በነፃ ታገኙታላችሁ። ፒዲኤፍን አውርዳችሁ ብታነቡት ሙሉ በሙሉ ከመጽሐፍ ቅዱስ ተቃራኒ የሆነ ጽሑፍ ነው የምታገኙት። በዛ ላይ ደግሞ አደገኛ የሆነ አካሄድ ነው። ለምሳሌ እንግዲህ እኔ ባል አልፈልግም፣ ልጅ እፈልጋለሁ። ያው ያ ነገር ምን ያመጣል? ወንድማችን ባብራራው መንገድ ያው አንድ ወንድ ሴት ልጅ የምትፈልገው ለዘሩ ነው ወይም አንድ ሴት አንድ ወንድ አንድ ሴት የሚፈልጋል ለልጇ ነው የሚለው አስተሳሰብ እንዲጎላና እንዲበረታታ ያደርጋል ብዬ አስባለሁ። ትንሽ ይሄ የግል አስተሳሰቤ ነው። እናንተ ደግሞ የተሰማችውን ነገር ብታስቀምጡልኝ ደስ ይለኛል። ሌላ ወንድማችን አክሊሉ በአንድ ፖድካስት ላይ የተደረገውን ኢንተርቪው መልስ ሰጥቶበታል፣ ወይም የራሱን አመለካከት ሰጥቶበታል። እስኪ ሁለት አይነት አስተሳሰብ አለ፣ ሁለቱንም እንየውና እንመለስ። ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው። ማን ነው ባላቸውን እንዲከለክሉ ያልፈቀደው? ማን ነው ሲጀመር? ጾም ነው አደለ? ግን ያው ኢንሲስት ካደረገ ከፈለገ መጽሐፍ ቅዱስን ያመጣኸው እንተነ አደለ፣ ስለዚህ ደረትህን ነፍተ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው? ባይዘወይ ሰላም ለእናንተ የሆነ ኔት ወዳጆች እንዴት አላችሁልኝ? እንግዲህ እነዚህ ሁለ ልጆች ዲቤት አድርገው ነበረ በፌሚኒዝም ላይ ይመስለኛል እና የተወሰነውን አየሁት። ካየሁት አንጻር ከክርስትናው ሳይድ ሁለት የሪፍሌክሽን ቪዲዮዎችን ለመስራት አሰብኩኝ። አንድ በወንድማችን ሀሳብ ላይ፣ አንድ ደግሞ በእህታችን ሀሳብ ላይ። ዛሬ ከእህታችን እንጀምራለን። አሁን ባሰማዋችሁ ቪዲዮ ላይ እንደተመለከታችሁት ወንድማችን አንድ ነገርን ያነሳል። ይህ ምን የሚል ነው? ሚስቶች ለባሎቻቸው ሴክስን እንዲከለክሉ መጽሐፍ ቅዱስ አይፈቅድም ይላል። ይህንን ነገር ደግሞ ያዝ ታደርግና እህታችን ምን ነገር ያስቀመጠችው? ኦኬ መጽሐፍ ቅዱስ ይህንን ነገር የማይፈቅድ ከሆነ እንግዲያውስ መጽሐፍ ቅዱስ ባሎች ሚስቶቻቸውን እንዲደፍሩ የሚያበረታታ ወይም የሚፈቅድ መጽሐፍ ነው ማለት ነዋ የሚል ነገርን ታስቀምታለች። በመጀመሪያ ደረጃ መጽሐፍ ቅዱስ ይህንን ነገር ይናገራል። የስ ይናገራል። መጽሐፍ ቅዱስን ቀጥታ ሄደን እናነበዋለን፣ አብረን እንመለከተዋለን። ወደዛ ከማለፋችን በፊት ግን እዚህ ጋር እህታችን የሰራችውን ትልቅ ስህተት ላሳያችሁ። በዛውም ደግሞ እንደነዚህ አይነት ሙቭመንቶች ውስጥ ምናምን እንደ ኢንቮልቭ የምታደርጉ ክርስቲያን ወንድም እህቶች ካላችሁ ጥንቃቄ እንድታደርጉ። በጣም ጥንቃቄ የሚፈልግ ነገር ነው። ሰው ሳያስበው በነዚህ ነገሮች ላይ ሳያስበው የእግዚአብሔር ቃል ጠላት ሆኖ ሊነሳ እራሱ ይችላል ሳያውቀው። ስለዛ ጥንቃቄ ስለሚፈልግ የምታደርጓቸው ነገሮች ሁሉ ከክርስትና አንጻር እየመዘናችሁ ብቻ እንድታደርጉ እንደው፣ ለእሱም ለግንዛቤ የሚያህል ትንሽ ነገር ልበላችሁ። አሁን እንግዲህ መጽሐፍ ቅዱሱ በግልጻዊ ይላል ሚስት ባሏን መከልከል የለባትም፣ ባልም ግን ሚስቱን ደግሞ መከልከል የለበትም የሚለውን ይናገራል። እንደ እህታችን አባባል ከሆነ በቃ እንደዚህ የሚል ቃል ካለ ደፋሪን የሚያበረታታ መጽሐፍ ነው ወይም ደግሞ ለደፋሪዎች ፍቃድን የሚሰጥ መጽሐፍ ነው እያልክ ነው በቃ ብላን ያስቀመጠችው እና ነው። አይደለም፣ በፍጹም መጽሐፍ ቅዱስ ላይ አዎ፣ በግልጽ አለ ቃሉ። አንቺ እንዳልሽው ቢሆን ኖሮ እውነታችን እንዳልሽው ቢሆን ኖሮ ትክክል መጽሐፍ ቅዱስ የምርም ደፋሪዎችን የሚያበረታታ የሚባል ነበር። ግን አይደለም። ቃሉ ቢኖርም አንቺ የሰጠሽው ትርጉም ግን በጣም አደገኛ ነው። ይሄ ሎድድ ሌብሊንግ የሚባል ፋላሲ አለ፣ ወይም ሎድድ ዴፊኒሽን፣ የሆነ ኖርማል ለሆነ ነገር በጣም ጽዩፍ የሆነ ኔጌቲቭ የሆነ ነገር አብጥተ ተለጥፈበትና ከዛ በኋላ ሰዎች ያን ነገር ሲያዩት በዛ በመጥፎ መልኩ እንዲያዩት ታደርገዋለ። ይሄ ሎድድ የሆነ ሌብሊንግ ነው ዴፊኔሽን ነው እና ፋላሲ ነው። እንደነዚያ ሙቭመንቶች ፌሚኒዝም ምንም ሆነ ሌሎችንም በጣም አንዳንድ አስቸጋሪ የሚያደርጋቸው ምንድን ነው፣ የሚነሱት ከዓለም ስለሆነ የሚያሳዩን መንገድ የዓለሙን መንገድ ነው እንጂ የመንፈሳዊን የእግዚአብሔርን የክርስትናን መንገድ ሊያሳዩ አይችሉም። ስለዛ ለምሳሌ በባልና በሚስት መካከል ስላለው ነገር ለምሳሌ ሚስት ሙድ ውስጥ ባትሆን በቃ ማለት የሴክስ ሙድ ውስጥ ባትሆን በቃ የራሱ ጉዳይ ታዩ አይነት ነገር ነው። አይተዋል እና እንደዛ አደለም። ክርስትና ግን እንደዛ አደለም። አትከልኪውን ያለው ከምን አንጻር እንደሆነ የክርስትናው መንገድ ላሳያችሁ እና ልንከተል የሚገባው እንደዚህ አይነት የፌሚኒዝም አይነት ሳቤን ሳይሆን የክርስትናን ሳቤ ሊሆን ደግሞ ይገባዋል። እንዳትረሱ ፕሊስ። ምንም አይነት ሙቭመንት ውስጥ ያለ ሰው ምንም አይነት በህይወቱ የሚከሰቱ ነገሮችን ሁሉ ሲመዝን መመዘን ያለበት ከክርስትና አንጻር ነው እንጂ የሆነ ውስጣችሁ ላይ የሆነ ሙቭመንት የፌሚኒዝም ለምሳሌ ሊሆን ይችላል በጣም ከፍ እያለ ሄዶ ክርስትናው ግን ዝቅ እያለ መሄድ የለበትም። ያኔ ፌሚኒዝም ሃይማኖት ይሆናል ሳታስበው። አይኖ እንደዛ አይደለም ብትልም ሳታስበው እንደዚያ ይሆናል። ከዛ በኋላ ሃይማኖት የሌለህ ሰው የሆነ ልትቀርም ትችላለች። ስለዛ ጥንቃቄ ይፈልጋል ሁሉም ነገር። ለማንኛውም መጽሐፍ ቅዱስ እንደዚህ ይላል። እሺ የክርስትናው መንገድ እንየው፣ እንደዚህ በዚህ አይነት ጉዳይ ላይ ክርስትናው ምን እንደሚል። በመጀመሪያ ቆሮንቶስ መልእክቱ ቅዱስ ጳውሎስ ነው ምዕራፍ ሰባት ከቁጥር 2 ጀምሮ እንደዚህ ይላል ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱ ደግሞ ለራሷ ባል ይኑራት። ስለምንጠንቅ ስለ ዝሙት ጠንቅ ማለት ባል ለምሳ አንድ ወንድ የራሱ ካልሆነች ሚስት ጋር የሚተኛ ከሆነ እሱ ዝሙት ይባላል። አንዲት ሴትም የራሷ ባል ካልሆነ ወንድ ጋር የምተኛ ከሆነ ያ ዝሙት ነው። ዝሙት ደግሞ በእግዚአብሔር ፊት በጣም ተለቅ የሆነ ኃጢአት ነው። ስለዛ ስለዚህ ጠንቅ በዚህ ኃጢአት እንዳይወድቁ እያንዳንዱ ለራሱ ሚስት ኑረው፣ እያንዳንዲቷም ደግሞ ለራሷ ባል አይተዋል ከዝሙት ለመትረፍም ጭምር። ምክንያቱም ትፈተናለ። በዝሙት እንደዚህ ነገር ውስጥ እንዳትወድቅ በቃ የራስን ሚስት ትይዛለ። ስለዛ በ የራስ ናት፣ ከእሷ ጋር ነገር ትፈጸማለ። ሚስትም ሴትም ልክ እንደዛ የራሷን ባልታገባ ና ከእሱ ጋር እንደፈለገች ያ ነገር ትፈጸማለች። የለና ቀጠል አድርጎ ባል ለሚስቱ የሚገባትን ያድርግላት፣ እንደዚሁ ደግሞ ሚስትም ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ ሚስት በገዛ ስጋዋ ላይ ስልጣን የላትም ተባለ። ለምሳሌ ትክክል ነው አይደለም? ትክክል ነው ትክክል። ሚስት በገዛ ስጋ ላይ ስልጣን የላትም። ስልጣን ሁሉ ለማን ነው? ለባሏ ነው እንጂ ይልና እዚህ ላይ ግን አያቆምም። በባል ጉዳይ ላይም ሲናገር እንዲህ ብሎ ይናገራል። እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም። ባል በገዛ ስጋው ላይ ስልጣን የለውም። ስልጣን ለሚስቱ ነው እንጂ የተለያየ መጽሐፍ ቅዱስ ክፍሎች ላይ ሚስት ትገዛ፣ ሚስት ትገዛ እያለ ሲናገር አይታችሁ ሊሆን ይችላል። እዚህ ክፍል ላይ ግን ሁለቱንም ተመሳይ ነገር ነው የሚሰጣቸው። ምን አይነት ነገር? ሚስትም፣ አዎ በገዛ ስጋ ላይ ስልጣን የላትም ስልጣን ሁሉ ለባሏ ነው። የባል ስጋ ላይም ባል አይደለም ስልጣን ያለው ሚስት ናት። ስለዛ እንደዚህ ሴክሪ ነገሮች ምናምን ላይ በቃለቀ የባል ስጋ የራሷ ሴትዮዋ ሚስትዮዋ የራሴ ነው ብላን የምታስበው ስለዛ ሊከለክላት አይገባም በፍጹም። ሚስትም ደግሞ የእሷ ስጋ የባሏ ነው ልትከለክለው አይገባም በፍፁም። ምናልባት ዊዝ ሬር ኤክሰፕሽን ካልሆነ በስተቀር ማለት ነው። የሆነ ለምሳሌ የህመም ጉዳይ ምናምን ካልመጣ በስተቀር በሁለቱም ሳይድ ሙድ ውስጥ አይደለ ምናምን እየተባለ ዝም ብሎ እንደዚህ መገፋፋት አይቻልም። እሱን ነው ቀጣይ የሚናገረው ጳውሎስ ምን ብሎ፣ ለጸሎት ትተጉ ዘንድ ተስማምታችሁ ካልሆነ በስተቀር እርስ በእርሳችሁ አትከላከሉ፣ ለምን ራሳችሁን ስላለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁኑ ይላል። ስለዚህ አሁን ምንድን ነው እያለን ያለው ቅዱስ ጳውሎስ፣ ባል ለምሳሌ ውጭ ሲሰራ ይውልና መጥቶ ማለት ነው አይን ይደክሞኛል እያለ ሚተኛ ከሆነ ሚስት ያንን ነገር እየፈለገች ሴሱ ምናምን እየፈለገች በቃ ደክሞኛል እያለ የሚያንቀላፋ ከሆነ ነው አይቻልም። ኤነርጂህን ሙሉ በሙሉ ውጭ ላይ አሟጠ ጨርሰ መምጣት አትችልም ነው፣ ስትመጣ የምጠብቀ ሚስት አለች ወንደላጤ አይደለም። ስለዛ ግዴታ ሚስት ይህን ነገር ከፈለገች መከልከል አትችልም። ለእሷ የሚሆን ኤነርጂ ሊኖር ይገባል። ምንድነው፣ እሷ እየተፈተነች በዛ ነገር ጥላሃት ልተኛ አትችልም። ባልም ደግሞ እንደዚህ ነገር ከፈለገ ሚስት ሙድ ውስጥ ባትሆነ ራሱ በተቻላት አቅም ማለት ነው። እየተፈተንክ ነው የራስህ ጉዳይ ልትለው አይገባም። እንደ ሰፖርት መደራረግም ጭመርኩ ኮ በተቻላት አቅም ከፍቅር በመነጨ መልኩ ባል ላግዘው በሚል ሀሳብ ተነስታ ወደ እንደዚህ ነገር ውስጥ በደንብ ልትገባ ይገባል። እና ሊከላከሉ አይገባም ሲባል ልክ እንደዚህ ነው። ስለዚህ ሁልጊዜም ቢሆን የክርስትናውን መንገድ እኔ እንጂ የዓለምን መንገድ አምኒ በዓለም መንገድ ብንጓዝ ወደ እግዚአብሔር ሳይሆን ወደ ዓለም ነው የምንቀርበው። ዓለምን መውደድ ደግሞ ከእግዚአብሔር ጋር ጥል ነው እንዲል መጽሐፍ ጥንቃቄ ይፈልጋል ነው ሳናስበው ደግሞ መጽሐፍ ቅዱስንም እንዳነሳደብ ቀጣይ ደግሞ ጌታ ቢፈቅድ እና ብንኖር ወንድማችን አንድ የተናገረው ነገርም ስላለ አክቹአሊ ብዙ የተናገሯቸው ነገሮች አሉ። ሁለቱም ግን መጽሐፍ ቅዱስን ያለ አግባብ የጠቀሰበት ነገር አለ ብዬ ስለማስብ እሱ ላይ ይመጣበታለው። ይቆያል። እንግዲህ በዚህ መሀል አንድ ጉዳይ እንዳነሳ ፍቀዱልኝ። ትዳር ዋናው ጉዳይ ነው ይሄ። ምክንያቱም አንድ ሰው ተወለደ፣ አደገ፣ ከዛ በኋላ ትምህርቱን ተማረ፣ ስራ የያዘ ነገሮች ሲመቻቹለት ወደ ትዳር ይገባል። ሴቷም እንደዛው ወንዱም እንደዛው። በዛ አይነት መንገድ እንግዲህ ትዳር የሚባለው ተቋም ይፈጠራል ማለት ነው። በዚህ መሀል አንድ በጣም አላስፈላጊ የሆነ ነገር እንደው እኛ ሀገር ላይ በጣም የሚዘወተር ውጭ ሀገርም በጣም የሚያስጠላ ነገር አለ፣ ፋይት። እኔ ያን ነገር አልደግፈውም። ከማይደግፉት ወንዶች መሀል ነኝ። ምክንያቱም አንድ ወንድ ተነስቶ ሚስቱን ውጭ ተበሳጭቶ በመጣ ቁጥር ሚስቱን የሚደበድባት ከሆነ እሷም ተነስታ አናቱን የምትመታው ከሆነ ይሄ ነገር ትዳርን የማፍረስ ወይም ደግሞ ትዳርን የትዳርን ጣዕም የማሳጣት ነገር እናይበታለን። በዚህ መሀል ግን ይህንን አስተሳሰብ ደግሞ በሌላ መንገድ የሚያስቡ ሰዎች አሉ። ለምሳሌ አንዳንድ ጊዜ ሚስቶችም ልክ ከተጋቡ በኋላ የነበራቸው ነገር እና ልክ ከጋብቻ ውስጥ ደግሞ ሆኖ በቃ ኦቨር ከባላቸው ጋር ያለው ነገር ጥሩ ሳይሆን ቀርቶ ያው እኛ ጋር ላይ በተለመደው ነገር ተደብድባ ተቀጥቅጣ፣ ባል ሚስቱን ቅጥቅጥ አድርጓት ፊቷን እንደ ነብር ቆዳ አስመስሏት ወደ ቤተሰብ ሲልክ ወይም እሷ ጠፍታ ወደ ቤተሰቧ ትሄዳለች። ቤተሰብ ደግሞ ያው የለመደው ነገር ነው። ምን ችግር አለው? ታረቁ፣ ከባልሽ የሚበልጥብሽ ነገር የለም። ባሎች ሚስታቸውን የመደብደብ መብት ያላቸው ይመስላቸዋል። ከዛም በላይ ደግሞ ይሄ ነገር ወደ ምን ያደርሰናል? ወደ ምን ያመጣናል? የሚለው ነገር መጨረሻው የማያምር ቤተሰብ፣ ያ ቤተሰብ ሰላም የማያገኝ ወይም ደግሞ ያ ቤተሰብ ጥሩ ተምሳሌት እንደማይሆን እናውቃለን። ያነሳሳብ ግን ወንድማችን አኬ በሌላ መንገድ ወይም በሌላ እይ አይቶት ወይም ደግሞ በትክክለኛው መጽሐፍ ቅዱሳዊ በሆነ መንገድ አይቶት ወይም ትክክለኛው መንገድ አይቶት መልስ ሰጥቶበታል። እስኪ በዛ ጉዳይ ላይ ሶሻል ሚዲያው ምን አይነት ነገር እየተነጋገረ ነው የሚለውን እንየውና እንመለስ። ይቅር ማለት አለባችሁ፣ ትዕግስተኛ መሆን አለባችሁ ነው እያልክ ያለኸው አደለ? እሺ መቼ ነው ባሎች ማድረግ ያለባቸውን ነገር የምናወረው? ጥያቄ የሚጠየቁ ለዛ ነው ባል ላይ ፎከስ አድርገህ ንገረኝ። ሰላም ለእናንተ ይሁን። እንግዲህ ዛሬ በሁለተኛው ቪዲዮ መጥቻለሁ። እዚህ ጋር እህታችን እንደሰማችሁት ቫሊድ የሆነ በጣም ጥሩ የሆነ ነገር አንስታለች። ከባሎች አንጻር ያለውንስ መቼ ልናወራው ነው? አሁን በሴቷ በኩል ያለው ብቻ ነው እየተነገረ ያለው። ለምሳሌ ባል ቢመታት ባል ቢመታት ሚስቱን ሚስቱ ይቅርታ ልታደርግለት ይገባል አይነት ነገርን አስቀምጠ ስለዛ እያወራ ያለው ስለሱ ብቻ ነው እሺ ባሎች እሺ ምንድነው ማድረግ ያለባቸው የሴቶቹ ወይም የሚስቶችን ብቻ ነገር ነው እያወራ ያለ ነው አይነት ነገር አስቀምጠች እና ጥሩ ነው ወንድማችን እዚህ ላይ ትልቁ ችግር ብዬ የማስበው ከታላቅ ይቅርታ ጋር ምንድነው በጣም ፎከስ እያደረገ ያለው ምንድነው ሚስትየዋ ላይ ብቻ ነው ማለት ለምሳሌ ከተመታች ከተመታች ከተመታች የሚለው ላይ ብቻ ነው ባል ገና ከጅምሩ እንዲመታ ማን ፈቅዶለት አይቻልም አይተዋል ልክ ሚስት መከልከል የለባትም የሴክሱ ምናምን ብለን ልክ እንደተከራከርከው እንደዚህ አይነት ጉዳይ ላይ ልክ ሲመጣ ደግሞ ግልብጥ ብለ ኖ ባል ገና ከጅምሩ መምታት አይቻልም ብለ መከራከር አለብ። የክርክር አጀንዳ ተለውጦ አሁን ደግሞ ባል አረ በፍፁም መምታት የለበትም የሚል ነው መሆን ያለበት። መጽሐፍ ቅዱሳችን የሚያስተምረን ይህን ነው። እታችንም እንዳነሳችው እንዳነሳችሁ እዛ ውይይት ላይ ክርስቶስ ቤተክርስቲያንን እንደወደዳት ባልም ደግሞ ሚስቱን ይወዳት ዘንድ። በቃ ይሄ የመጽሐፍ ቅዱሳችን ትዕዛዝ ነው ስለዛ እንደገዛ ስጋው አድርጎ ይውደዳት እያለ መጽሐፍ ቅዱስ ምንድን ነው ባል ለሚስቱ ጠባቂ ሲሆን፣ ፕሮቫይደር መጋቢ ሲሆን፣ አስበው ጠባቂ መሆኑ ቀርቶ ጭራሽ ራሱ ችግር ሲሆንባት ራሱ ሲቀጠቅጣት፣ አሁን ይህ በጣም አይ ነው። ስለዛ ማያስ ማሳየት ያለብህ ሴቲቱ ይቅር እያለች ትኑር ከሚለው በፊት ገና ከጅምሩ ይሄ የችግሩ መንስኤ ራሱ ባል ይሁን ስለሆነ ነው በፍጹም ይህንን ማድረግ የለበትም የለበትም ሊባል ነው የሚገባው። እኔ ምንድነው የገዛ ስጋው ስር የሆነች ሚስቱ አሁን ራሱን እንደ መምታት ነው። በነገራችን ላይ ሚስትን መምታት እንደ ራስን መምታት ስቀላል ራስን መምታት እንደውም ይቀላል እንዴ! ሚስት የገዛ ስጋ ብቻ ሳይሆን ከእግዚአብሔር የተሰጠች አደራህም ጭምር ናት። ሚስት ትሆን ዘንድ ውሰዳት ተብላ ከእግዚአብሔር እንደተሰጠችን ልቆጥረ የሚገባው ልክ አንዴ ስትጋባ ከእግዚአብሔር የተሰጠችን ትጠብቃት ዘንድ ትመግባት ዘንድ፣ እንደው ነውር፣ እንከን ምንም አይነት ነገር እንዳይኖርባት ምንድነው በዛ ደረጃ ልጠብቃት የተሰጠችን ሚስት እሷ ላይ እጃን የምታነሳ ከሆነ እሷ ላይ የምትበረታ ከሆነ ህይወቷን የምታከብድበት የሆነ ሲኦል የምታደርግባት ከሆነ ገና ከጅምሩ ምንድነው መነሳት ያለበት ልጅቷ ይቅር ትበል ከሚለው በፊት በቃ ባልየው ነው አሁን መከሰልበት ስለዚ ገና ከጅምሩ ነው ባል እንዲህ ማድረግ የለበትም ይህን አልፎ ሲመጣ ልክ ለምሳሌ ሚስት ምናምን ሴክስ መከልከል የለባትም ብለን የለ የለባትም ግን በቃ ኖ ብላ ከገገመችስ ከዛ በኋላ ካለፈ በኋላ እሱ ደግሞ መቶ እንዲያው በግድ በትግል ምናምን ያን ነገር መፈጸም አለበት ወይ የለበትም? ልክ እንደዛ ሁሉ በዓለም ሚስትን ለምሳሌ በጭራሽ ሊመታት ሊያስበው አይገባም። ግን ቢመታትስ ሚስት ተነሳ ልትፈታው በፍጹም አይደለም። በሁለቱንም ሁለቱንም ጽንፍ ወደዛ አስወግዱት እና ማዕከል ላይ እንግዲህ የሁሉ ነገር ወይም ይህ ሁሉ ጉዳይ የተነሳው ከማን ነው? ከ1848 አካባቢ የና ኤልዛቤት ኬዲ ቅድም ያነሳውላችሁ ይቺ ሴት ማለት ነው፣ በነሱ መንገድ የመጣ ነው። ምክንያቱም እነሱ ይህን ነገር ይህን ሪቮሉሽን ወይም ደግሞ ይህን እንቅስቃሴ ባያደርጉት ይህ ሁሉ ክርክር አይመጣም ማለት ነው። በግሌ ሴት ልጅ ስትደበደብ ሴት ልጅ ያልሆነ ነገር ሲደርስባት ሴት ልጅ በአጉል እይታ ስትታይ፣ ያ ማለት ያው እዚህ ጋር ቃሉን መጥቀስ አልፈልግም። በተለያየ መንገድ እናንተ ሰምታችሁታል። ያ ነገር እንዲደርስባት አልፈልግም እኔ በግሌ ብዙዎቹም አይፈልጉም። እና ኬም የሰጡት መልስ ከእንዲህ አይነት ነገር ጋር የተያያዘ ነው። ሶ ያንን ነገር ግን ከምን አንጻር አስቡት እናንተ ይሄ ነገር ወደ ሰይጣናዊ ወይም ዴቭሊሽ መንገድ ይወስደናል ወይ ወይም ደግሞ በጣም በጣም አስቀያሚ የሆነውን የሰይጣኑን መንገድ ወይም የዳብሎስን ወይም የሰይጣኑን መንገድ ይከፍታል ወይ? አይመስላችሁም? ምክንያቱም አስቡት። ትዳር ከፈረሰ ወይም ትዳርን ሴቶች በቃ ትዳርን አልፈልግም፣ እዛ ጋርም ተነሳ፣ ህፃናትም እየተነሱ እንደዚህ ያን ነገር ከተራገበ ወዳልሆነ ነገር አያደርስም ወይ? ወዳልሆነ መንገድ አይመራንም ወይ? ያንን ነገር አስቡበት። ያው እንግዲህ ለዛሬ ያዘጋጀሁላችሁ ፕሮግራም ይህን ይመስላል። በዚህ ጉዳይ ላይ ኮሜንት እንድታደርጉኝ እፈልጋለሁ። ይህን ቪዲዮ የምታዩት ሁላችሁም ፕሊዝ ኮሜንት አድርጉኝ፣ ፕሊዝ። በጣም ያስፈልገኛል፣ እና አስተያየታችሁ አስተያየታችሁን ጻፉልኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑን። ይህንን ቪዲዮ በጣም አስፈላጊ ነው፣ ለጓደኞቻችሁ ሼር አድርጉልን። አመሰግናለሁ። ቻው ቻው።